አጭር አልመስልም፣ ግን ያው ከረጅም ሰው ጋር ስቆም አጭር ይመስላለሁ። ካነባማ ጋር እየዋልሽ እንዴት አትመሲ? አነባማ እኮ ዛፍ ናቸው። ከሰማንያ ስድስት ናቸው እኮ። ከባድ ነው። ምን ክሬቭ ሀምሳ ስጠኝ። አይደለም ሰለሞን፣ እረ ስላይድ እናንተ። የምር ጋምቤላ ዘር አለባችሁ በኢየሱስ ስም እንዴ ምንድን ይ አባቱ፣ ሁለት ነጥብ አንድ ነው ሁለት ሜትር አላውቅም፣ እንዴት እንደሚባል ግን፣ ሁለት ነጥብ አንድ ነው ሜትር። እሱ ሜትር ከዘጠና ሁለት ነው። ታናሽ ወንድሞ አስራ ዘጠኝ ዓመቱ ሜትር ከዘጠና ሰባት ነው። እናታቸው ሜትር ከሰማንያ አምስት ልጅ ታድለው፣ ከባድ ነው።

ነው። ነው ነው፣ እንሰራለን በቃ አንድ ላይ እንዴ። በደንብ ምን ሆነ? እኛም ዳንሱን እንትን እንልና በቃ ጠፍቻለሁ። ማርያምን ግን በቃ ምላልክ ከወሉምን ብለህ ነው ደጊ፣ እሺ ኪንግ፣ እሺ ሰላም ብርሃኑ። ጋይስ ታብታፓ አድርጉ እንጂ የሚሆናችሁ ነው። ሁላችሁም ታብታፓ አድርጉ አለው ቴድሮስ፣ እንዴት ነህ? ሰፈርሽ እዛ ነው ወይ የተባልሽ ነው? ያኔ አይደለም። አይ ቆይ ሰው ወይ አራት መንታ ማለት ተቀልሻ እንትን ነው አደባባይ ኖሮ በዚህም በዚህም በዚህም በዚህም አራት መንታ መንገድ ሲኖር ነው። ብዙ ሰፈር አራት መንታ አለ። እኔ እኮ አራት መንታ ሲለኝ ምንድን ነው አራት መንታ እያልኩኝ እኮ ነው፣ ነው ወይ ብዙ የሰፈር አለ፣ ግን የሚያ አራት መንታ አይደለም ሰፈር አይ ፊት ችግር አይመስልም። ምኑን ነው የምትሉት? ሜጋን ጋር ያላችሁ ሰዎች፣ ውድ ቤተሰቦች፣ ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። አንቺ ብዙ ሰው ያቅሻል። እንዴት ነው ታዋቂ ነሽ ሰፈር? አንቺ ደግሞ የእነሱ መጽሐፍ፣ ሳይሆን ሜጋን ያንቺ ማንበብ ለምዝማልሉን ነው የሚሉት፣ አንቺ ቤት ያሉ ሰዎች ሰፈር መሆኑን አላወቅኩም በእውነት። ለዛ የጠየኩሽ ዳጌት አለው

ምን የሚለው ሁሉን ታዩ እና የሚለው ምንድን ነው ስለው፣ ፍሬንድ ስለሆነ እየጠበኩሽ ነበር። ያቺ ያቺማ አይስተብተብ አድርጎላችሁ። አዎ ነባ አረን ያላቆመ። እስኪ ሼር አድርጊልኛች

ምን አልሽኝ ለምንድን ነው ነገር እዚህ እኮ አይታይም እሺ፣ እሺ ያወኩ። እሺ ቲክቶክ ልበልክ፣ ዩቲዩብ ልበልክ? ያለቀለማ አቃሉ አንቺ በህማማት ዘፍኛለሽ። ሜጉናት ወይስ ኔቪን እናት የምታምረው ይሉኛል። እናቃለሁ። አንድ አይነት ናቸው ስትጀምር፣ አንድ አይነት አይደለም። በጣም አንድ አይነት ናችሁ። ኔቪን ቀጭነች እንጂ ነት ነው ሲባል ሰምተሽ አታቂም። አረ እናንተ እፍ ብትባሉ ዛ ነው። አሁን እናንተ ቻይና ብትሆኑ በዚህ ሰዓት ሞዛቸዋል። ገባሽ? አንቺ እኮ ማለት ነው ረዝመች ስለገዘፍች ነው እንጂ ወፍራም ሆነች አይደለም ኖ ወይ፣ እኔ አልዘፈንኩ አስዘፈንኩ። ምን አልክ? ምን አልሽ? ረዝመሽ አይደለም። አንቺ ረዝመሽ ስለገዘፍሩ እንጂ ወፍራም ሆነሽ አይደለም። ስለረዘምሽ ነው። ብዙ ግን ቢያንስ ደግሞ በቃ ቀጭንም አይደለሁም ቢያንስ። ስማ ቀጭን አይደለሁም። በአካል በጣም ቀጭናችሁ። ሜጋን የሲስተርሽ ደግሞ ይለያል ጭራሽ በቃ ኔ አይካንት ኖርማል ነው። ቅጥነት ውበት ነው። ብሉ ለምዶ ማበሉት በጣም የምንበለው ወዴት ነው ምሄደው? እሺ ወደ እግዚአብሔር ወደ ፀጉራችሁ። እሺ እሺ፣ ትቁምና ታሳየን፣ ትቁምና ታሳየን እያሉሽ ነው። ምንድን ነው ማሳያለሽ? ጠናቷን ቪዲዮ

የዛሬው ቪዲዮ ለምን ጠፋ? ቫይራል አልወጣም። ከዛ ጠፎት ነገ ፖስት አደርገዋለሁ። ከጀሪ ማናት ቤዛ ጸጋ ካራክተሯ ነዋ ክፉ